እንዴ ሳሪ እያነከሽ እኮ ነው። ይሄን ፌክ ይሆናላ። ሳሪ ሊደግፍሽ ከእናንተ ምንም አልፈልግም። እናንተ እኔ በሞት ምንም ግድ አይሰጣችሁ። ቆይ ማን ነው እንደዚህ ያደረገሽ? አንተ ቆይ ተከትለኝ። ወደ መኝታ ቤት እንዳትመጣ ላይ አልፈልግም እሺ? ሳምረም እያለከሰች ወደ ክፍሏ ሄደች። እሱን በመገረም ቁሞ ያ ይሄኛው ምን ጥፋት? እንዴ ቆይ አንተ ምን ሆነሃል? እዚህ ቁመሃል እንዴ ተከተላት እንጂ ይለዋል። ማታር ለእንዲ እንዳትከተል እያለች አረ ተከተላት እንዲ ምንነ ነው? ከፋም ለማም ተከተላት እንጂ ባለቤቷ አይደለህ እንዴ? ወንድምና ህትማ ግራ ነው የምታገባችሁ። ግራ አጋባችሁ እንዲ። ቆይ ማነው እንደዚህ ያደረጋት? እኔ እንጃን አላውቅም። ይህም በእኔ ምክንያት ሊሆን ይችላል። ሳራ በስራዋ ምክንያት ብዙ ጠላቶች አሏት። ወይ ጣጣ እንዲሁ አንድ ቀን እንኳን በሰላም አንተ ደሩ ተመን ተረክመናል፣ ይህን ስራ አስካልተወሽ ድረስ። እነዚ ሁለቱ ደግሞ የት ሄዶ ነው እስከዚህን ሰዓት ድረስ? እንጃደ፣ ብየላን ነበር፣ ስልኳ አይሳሽ። ይኸው አንደኛው ጎረምሳ መጣልሽ። አትቀልዳ፣ መቸም ይኸው አንደኛው ዱርዬ አመሽቶ መጣ ብለህ መቸም አትፈርድብኝ። ሰፈር ዱርዬው ጥብሩ አይደለም ከመሸ አትግባ። ከመሸ በጣም ከባድ ነው። ምን ናቸው እንደዚህ ተገርማችሁ የምታዩን፣ አይደል? ይህን ያህል ጨለማ አቋርጠሽ የመጣሽ ሴትዮ ፈራሽ እንደ የኛን ስታይ። ኧረ ጨለማ በስንት ጣሙ ሳሮን ተመታን። የመጣችው አንቺም ደግሞ እስከ አራት ሰዓት ታመሽልኛል አይደል? ቆይ ማን የፈነከታት? አይ ሳራ ግን ስታስመስል እንዳይሆንም። አይ ያሁን እንኳን የእውነት ነው፣ አላስተረፏት እሰይ እሰይ አልሽ ልበል አንተ ራስህ እሰይ ቆይ ቆይ ቆይ አንቺ ግን እንዴት ነው ቆይ እንደዚህ የጠገብሽ ሰው እንኳን አክብር እንጂ ይዩልሽ ሁለተኛ እስከዚህን ሰዓት ድረስ ብታመሽ ታገኛለን እሽ ቆይ ተረጋጋ ተረጋጊ እንጂ ሂሩት ሁለተኛ አይደገመኝም እሺ ህይወትዬ እየመኝሽ ወንድሜ በቃ ይቅርታ፣ ሁለተኛ አይለመድብኝም፣ አይደግመኝም፣ ይቅርታ። እራት ብለላችሁ አይደለም፣ ሙያሽ አድናቂ ነኝ በሚገባ አለችና ህይዊም ራት ልታቀርብ ወደ ኩሽናዋ ሄደች። ወይ ምን እያረክ ነበር? ይሄን ነበር ስትፈልግ ነበረው። አምጪው ህም ጭራሽ እኔን አስደበደብሽኝ አስተበደብሽኝ። ምን አካበርክ እንደካረል እንዲያደርጉ ግን አንቺ ጤነኛ ነሽ? ቆይ እንደዚህ አይነት ነገር እንዴት ታደርጊያለሽ? ለዛም እንደዚህ አይነት ነገር ቆይ፣ ትንሽ አር እንዴት ነ ካደረገ እሱን ብትቀምሾ ነበር እንደሚያምና እንደማያም የምታውቂው በሻ። አሁን ያሽን ወረቀት ስጭ። እሺ አሁን ከእኛ ምን እንደምትፈልግ ንገረኝ። ወረቀቱ ላይ ምንም ጠቃሚ ነገር የለውም ይኸው፣ አለችው እና ተቀብሎ ወረቀቱንም አየው። ቀይረሽ ማይሰጠሽኝ ቀየርሿ አላት። አላምንሽም ብዬ ቆይ፣ ደግሞ ለምን እንደዛ አሰብክ? ይሄ ማለት እዚህ ቤት የሆነ ነገር ፈልገን የመጣኸው ማለት ነው። በባክሻት ቀልጅ። እኔ ምን ፈልጋለሁ እና እኔም እኮ እሱን ነው እኮ የምጠይቅህ። ቆይ፣ ወንድምሽ አሁን እኮ አድጓል። ወንድሜ ሁሉን ነገር ማገናዘብ ችሏል። ቢያቀ ነው የሚሻለው። ግን ቅጥተኛ ነሽ፣ ወረቀቱን አልቀየርሽውም። ግን አንተ ሳሮ ምን ቀላል ሰዋል። እኔ የምፈራው ላንች ነው ህሩት። እኔ ነግርሻለሁ። አቁሚ፣ በቃ አቁሚ። የጀመርኩትን ነገር ሳልጨርስ አልቆም። እኔ ግን ነግርሻለሁ፣ ብታቆሚ ነው የሚሻል። ደስ ይለኛል። እንድትጎጂ አልፈልግም። ኔ ልሽ አዳምጪው። ልቤ አሁንም ላንቺ ያለውን ስሜት ቀር ሰው ይሄ ያለፈ ታሪክ ነው። ቆይ ያለ ምክንያት እንዴት ለሱ ትክክለኛ ጊዜው አይደለም። ቆይ ለምን? ምን ብቻዬን ጥለሽ እንሄድሽ ለማግኘት ከዚህ አዲስ አበባ ድረስ የምመላለሰው ነገርስ አያሳዝንሽም አቁም አሁን ላይ ቦታው አይደለም በቃ አቁም ነገሮችን ታበላሽብኛለህ ይልሽ ሩት ፍቅር ምንም ነገር አያበላሽም ሩት እንደዚህ አትክፊኝ ሳገኝሽ እንደማላቅሽ ሁኜ ነበር እንዳልፈ የማቀው አሁንም ቢሆን ላንቺ ፍቅር አለኝ ልቀቀኝ ባክህን ብላ እሷም ጥሎ ተመናቅራት ሄዳለች እሱ እዛው ግድግዳውን ተደግፎ ያችን ወረቀቱን እያገላበጠ ቆሟል። ማታ ግን ቆይ፣ ምን ሆነሽ ነው? ማነው እንደዚህ ያደረገሽ? ይሄ ነገር ግን ቆይ፣ አንተንስ ገጥሞ ያውቃል አይደል? እንዴ አዲስ ነው እንዴ? እሺ፣ ቢያንስ የኔስ መንስኤው ይታወቃል። እሺ፣ አንቺ ምን አድርገሽልሽ? ሌቦች ናቸው። ይዤ የነበረውን ገንዘብ እንዳለ ወስደውብኛል። አትዋሺ! ሌቦችማ ቢሆኑ ስልክሽን አይተውትም ነበር። ቆይ ከአንቺ የምንፈልገው ነው ሳራ በእንደዚህ አይነት የምንቀጥለው እስከ መቼ ነው? ውሽ ሳሜ፣ አሁንስ ለእኔ ውጋት ነው ይሆንክብኝ። በቃ ከኔ አደብቂ። አሁንም ጭምር እኮ ገደልከችው ነው። እስኪ አስቢ ሳሜ። ቆይ ግን ለምንድን ነው እንደዚህ የምትለኝ? እኔ ግን ቆይ ለምንድን ነው ከአንተ ጋር የምኖረው ሳምሪ? ሰዎች ዛሬ ከጀበሩ ነገ